እኛም እኮ አሁን ላይ ይሄ እንደሚፈጠር እኮ ምንም የታወቀ ነገር ነው መጀመሪያ ስታገኛት ማለት ነው አቶ አብርሽ ሰላም ሰላም ውድ የተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛለኝ በያላችሁበት ላይክ ሼር አድርጉ እውነት ለሩታዬ እንዲደርስ በተለይ ማለት ነው እኔ በጣም የገረመኝና ያሳዝነኝ ነገር በዚ ልክ ሩታ ምን ብትበድል ነው ምን ብታደርግ ነው የምር የምሬን ነው የምላችሁ በጣም ነው የተናደድኩትኝ ማለት አሁን ላይ አብርሽ ነፄን ተከትሎ ቡታጅራ እንደሚሄድ እንደሚያረጋጋት በማንኛውም ነገር ደግሞ ሰፖርት እንደሚያደርጋት ምናምን ነገር ታጠገቧ እንደሚሆን እንደማይለያት ምናምን ነው በአጠቃላይ ቃል የገባላት። እኔ ምለው ግን ሩታ አታሳዝነውም ወይ? ቆይ ሩታ ሴት አይደለችውም ወይ? ሩታ ለምንድን ነው በዝ ልክ ህይወቷን ለማበላሸት የፈለገው? የሩታን ለምንድን ነው? እኔ ግን ለሩታ ማለት የምፈልገው ምንድነው፣ ሩታ አብርሽ ይሄን ካደረገ ሲመለስ አናቱን ወይንም እግሩን በይው። የራሱ ጉዳይ። የአንቺ ህይወት ካልገባውና ካልተረደው እዛ ጋር የአንቺ ህይወት መበላሾቱ ካልገባውና ካልተረደው፣ ክብርሽን ዝቅ ካደረገ አንቺም ክብሩን ዝቅ አድርጊለት። አናቱን በይው። ምንም ይመጣ ነገር የለም። ምንም ይመጣ ነገር የለም። በቃ አለቀ። ይኸው ነው። ወይንም እግሩን እግሩን ሰብረሽ ጣይለት እንዴ። የምሬን ነው የምሬን ነው የምላችሁ እንዴ። ወይንም ዝጋ ይሄ ነገር እንደሚፈጠር ስላወቀ ይመስለኛል። እንደውም ሩታ ርጉዝ ነኝ ስትል እኮ አላመነም ነበረ። በሰዓቱ አላመነም፣ የሆነ አጠራጥሮታል፣ ደነገጠ። እንዲ ከማ ምናምን ራሱ ምናምን፣ ብቻ የሆነ ተደናግሮ አፉ ተንተባትቦ ነበረ፣ አፉ ተንተባትቦ ነበረ። ይሄ እንዳለ ከጀርባ ይሄ ነገር እንዳለ ከጀርባ ይችን ሴት ስላስቀመጠ ይሄ ጉዱ ጉዳ ጉዱ ከኋላ ይሄ ስለተቀመጠለት የሩታ ማርገዝ በአጠቃላይ አላስደሰተውም። በአጭሩ ስ አላስደ እንኳን እሱ ወንድምየውም አላስደሰተው ምሩታ በማርገዟ። ይሄ ደግሞ ፈልጋችሁት አይደለም። እግዚአብሔር ሲሰጥ፣ እግዚአብሔር በፈቀደው ጊዜ የሚሆን ነገር ነው። አስባችሁታል፣ ነገር ግን በዚህ ልክ ሩታ ላይ እቃቃ ልትጫወትባት አትችልም። አቶ አብርሽ ማለት ነው። ተከበር ብትከበር፣ ጥሩ ነው። ሴት ልጅ ናት። ሴት የሆነ ሴት ሁሉ ያሟዋል፣ እንደዛ አይነት ድርጊት ማለት ነው። እስቲ መጀመሪያ ተንዘላዘል ከእሷ ጋር በድጋሚ ሂድ እስቲ። እሷ ይቺ ቋንጣ የሆነ ሴት እዩ ቡታ ጅራን እንሄዳለን ስላለች ተነስተ ከእሷ ጋር ከሄድክ ሩታ ያኔ አንቺ ዝምታልሹ። በቃ አንቺ አላቅም ምን እንደምን ነገሩ፣ ምን ታደርጊያለሽ? ከጠገበ ሰው ጋር አትታገ አንቺ፣ ሁለት ነፍስ ይዘሽ አትታገይም። መቼ ተጠገበ ሰው ጋር ምን ታደርጊያለሽ? ፈጣሪ እሱ ይሁን እንጂ ከሷ መራቅ አለብህ። አትሆንህም። እኔ ለአንተ ነው የምሆነው፣ እኔ የአንተ የምሆነው ከዚህ በኋላ እሷ አታስፈልግህም። እየጨቀጨቀ ትደፋሃለች። ሩታ አታስፈልግህም እኮ ነው ያለች። ይቺ ቋንጣ፣ አንቺ ራስሽ ነገር ስትበይ ስትበይ ያልቀሻል። መጀመሪያ ምግቢ፣ ከዛ ሰውነትሽ ትንሽ ይጠርቃና ከዛ ፍቅር ፍቅር ተጫዋች። ይሄ ቋንጣ ሰውነትሽ ይመለስ። በሩታ ህይወት ውስጥ ገብተሽ ግን ይሄ ያዙ ይልቀቁኝ አይሰራም አይሰራም። አብርሽን ደግሞ መቼም መቼም ያንቺ አታደርጊውም። እንዲችው ስታለቅሽ ስታለቃቅሽ ስኖር ያለሽ። ሩታ በድጋሚ ካገኘችሽ በጥፊ አይንሽን አውጥታ ነው የምትጥልልሽ። ትናንትና ዝም ብላ ዝም ብላሽ ነው። አዎ አንዳንድ ጊዜ ነገር የምናልፈው ነገር አለ የለ። በድጋሚ ግን ታገኘችሽ አይንሽን ታጠፋልሻ። አለ ለአብርሽ ያልተመለሰች ለአንቺ ለንቋንጣ የምትመለስ አትመለስልሽም። ስለዚህ ሴትዮ ተከበሪ፣ ተከበሪ። አትርመጠመጪ ባለትዳሩ መሃል ገብተሽ የሰው ትዳር ለማፍረስ ያዙ ልቀቁኝ አትበይ ይዘሽ። ይሄ አብርሽ ደግሞ አንቺን ለአንቺ ቃል እንደገባልሽ ከአንቺ ጋር ተከትሎ ከሄደ እሱ ራሱ እሱ ራሱ ማለት ነው፣ አንቺን ይፈልጋል ማለት ነው። አዎ የሩታን ህይወት ሁለታችሁ ናችሁ እያበላሻችሁ ያላችሁት። ድሮም እሷን ጋራ ያለው እያስመሰለ ነበረ ለሩታ፣ እያስመሰለ ዝም ብሎ አጓጉል ተስፋን እየሰጣት ነው የኖረው። አንቺ ግን ጥቅመኛ ጥቅም ፈልገሽ ነው የመጣሽው። ይሄ ደግሞ ጥቅማ ጥቅም የፈለግሽው አብርሽ ብቻውን ያገኘው ሀብት አይደለም፣ የሩታም ላብ አለበት። ሩታ ያፈራችውን ንብረት እንደ አንቺ አይነት ወርጋጣ ቋንጣ ቁጭ ብሎ ሊበላ አይችልም። ቁጭ ብሎ ሊበላ አይችልም። ማነሽ? ምንድነሽ? የት ነበርሽ? እስከ ዛሬ እስከ ዛሬ የት ነበርሽ? ለምን የት ነበርሽ? እንዲህ ሲረገዝ ድረስ ልጅ እስከሚረገዝ ድረስ የት ነበርሽ? አይናውጣ ፈጣጣ ገጣጣ እንዴት እንዳቃጠለችኝ። እኔ እኔ በሩታ ቦታ ብሆን አይንሽን ነበር ጎልጉዬ በእንጨት ማለት ነው እዛ ጋር ምጥልልሽ። አሁንም ሩታ አይንሽን ጎልጉላ ትጥልልሻለች። ጠብቂ። ሩታ ጎልጉሎች ጣይላት፣ አይኗን ወይንም እግሯን ሰብረች ጣይላት። ይች ልክስክስ ትዳርሽን እንደበጠበጠችው በጥብጠሽ እንደ በሶ ወደ መጣችበት መልሻት። ነገሩ ምንም ሚበጠበጥ ነገር አላት፣ ቋንጣ ውዶች። ለማንኛውም ላይክ ላይ ሼር አድርጉ።